በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መሰረታትያ ውስጥ አድባር ቅዱሳን የተወደዳችው የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአትራስ በኩራት ልጆች ፍጹም እስከ ሞት ድረስ በወደደን ባከበረን በኢየሱስ ክርስቶስም ሰላምላችኋለሁ እንደምንሰደበታችሁ አሜን መመስገን የባህሪው መመስገን የጌትነቱ የሆነ የአባቶቻችን አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ ዛሬም እስከዘለዓለም የተመሰገነ ይሁን መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራሮች ናቸው መዝሙር 86 ከቁጥር አንድ እግዚአብሔር እንደወደደ እና እግዚአብሔር እንደፈቀደ ግንቦት አንድ ቀን በደማቅ ሁኔታ ለምን እንደምናከብር ነቢይ እግዚአብሔር ልበ አምላክ ቅዱስ ዳዊት ደግሞ መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ናቸው ብሎ የተናገረው ለማን እንደሆነ እነጋገራለን ግንቦት አንድ ቀን በተለየ መልኩ ሰለምን ይከበራል የሚለውን ስንመለከት ሊቁ ቅዱስ ኤፍሬም የመመኪያችን ዘውድ የንጽህናችን መሰረት ያላት ነብዩ ኢሳይያስ ድንግል በድንግልና ጸንሳ በድንገል በድንግልና ተወልዳለች ብሎ ትንቢትን የተናገረላት። ልበ አምላክ ቅዱስ ዳዊት ንግስቲቱ የወርቅ መጎናጸፊያ ለብሳ በቀኝ ትቀመጣለች ብሎ አስቀድሞ የተነበየላት የተናገረላት የእመቤታችን የቅድስት ድንግል ማርያም የልደቷ ቀን ወይም ልደት የሚከበርበት ስለሆነ ግንቦት አንድ ቀንን በተለየ መልኩ ከጌታችን ከኢየሱስ ክርስቶስ ልደት ቀጥለን በደማቅ ሁኔታ ግንቦት አንድ ቀንን እናከብራለን ማለት ነው። መሰረታቲሃ ውስተ አድባር ቅዱሳን መሰረቶቿ በተቀደሱ ተራራዎች ናቸው። ቃሉን ነቢየ እግዚአብሔር ቅዱስ ዳዊት ስለ እመቤታችን ስለ ቅድስት ድንግል ማርያም ድንግል ማርያም ወላጆች አስቀድሞ በመንፈስ ቅዱስ መነጽርነት ተመልክቶ ተገልጾለት ይህን ቃል ተናግሮታማን ይህን ቃል ተናግሮታል። የተቀደሱ ተራራዎች ያለው የእመቤታችን የዘራረግ ከቤተ መንግስትና ከቤተ ክህነት ከሆኑ ከተቀደሱ ወገኖች መወለዷን ሲናገርና መወለዷን ሲያመለክት መሰረቶቿ በተቀደሱ ተራራዎች ናቸው ብራማል። እመቤታችን ቅድስት ድንግል ማርያም በአባቷ በኩል ከንጉሱ ከዳዊት ወገን፣ እንዲሁም ደግሞ በእናቷ በኩል ከካህኑ ከአሮን ወገን መሆናቸውን መጽሐፍት ያስረዱናል፣ ሊቃውንት ያስተምሩናል። የአባቷ ስም ቅዱስ ኢያቄም ሲሆን የእናቷ ስም ደግሞ ቅድስት ሐና ትባላለች። ነቢየ እግዚአብሔር በአምላክ ቅዱስ ዳዊት እንደተናገረው ቅዱስ ተራራዎች ተብለዋል። ስለ ድንግል ማርያም የዘር ሐረጓን ብቻ ሳይሆን የምትወለድበት ቦታ ሳይቀር አስቀድመው ቅዱሳን አባቶቻችን ተገልጾላቸው በየት እንደምትወለድ ጨምረው ተናግረዋል ማለት ነው። ጠቢቡ ሰለሞን በዚህ በመኃልይ ምዕራፍ አራት ከቁጥር ስምንት ነዒ እምሊባኖስ መርዓት ነዒ እምሊባኖስ ሙሽራይ ሆይ ከሊባኖስ ከእኔ ጋር ነይ እያለ አስቀድሞ ተናግሯል። የዚህ ትንቢት ምስጥርም የእመቤታችን የልደት ቦታ ወይም እመቤታችን የምትወለድበት ቦታ ሊባኖስ ተራራ ስለመሆኑ የሚያስረዳ የሚያጠይቅ እንደሆነ የቤተ ክርስቲያን ሊቃውንት ያስረዳሉ። ድንግል ማርያም ግንቦት አንድ ቀን በሊባኖስ ተራራ ተወልዳለች። ከትንቢቱም በተጨማሪ ስለእመቤታችን ስለቅድስት ድንግል ማርያም ልደት ለቤተሰቦቿ ራእይ ተገልጾላቸዋል። ይህንም ታሪኩን ስንመለከት ከድንግል ማርያም ሰባት ትውልድ አስቀድመው ለነበሩ ቅድመ አያቶቿ እንዲሁም ለእናትና ለአባቷ ስለ ልደቷ እንደተገለጸላቸው መጽሐፍት ያስረዱናል መጽሐፍት ያስረዱናል። ታሪኩንም ስንመለከት እንዲህ ነው። ሁልጊዜ በቅድስና የሚኖሩ በጥሪቃና ቴክታ የሚባሉ በትዳር ተወስነው እግዚአብሔርን እየፈሩ እግዚአብሔርን እያከበሩ የሚኖሩ ነበሩ። እነሱም የዚህ ዓለም ንብረት የዚህ ዓለም ወርቅ ሁሉ ያላቸው ይህ ቀራችሁ የማይባሉ ባለጸጎች ነበሩ። ከእለታት አንድ ቀን በጥድቃ ወደ ቤተ መዛግብቱ ገብቶ ሀብቱን ተመልክቶ ሰፍሮና ቆጥሮ የማይጨርሰው መሆኑን ቢረዳ ወደ ባለቤቱ ወደ ቴክታ ሂዶ እህቴ ሆይ ይህ የተፈሰብነው ገንዘባችን ምን እናደርገዋለን? የሀብታችን ብዛት ስፍር ቁጥር የለውም። የሚወርስልን ልጅ የለንም። አንቺም መካን ነሽ፣ እኔም ከአንቺ በቀር ሌላ ሴት አላቅም አላትላል አላቅም እርሷም ወንድሜ ሆይ አምላከ እስራኤል ለእኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን ከሌላ ሴት ውለድ አለችው፣ ይላል። እርሱም እንዲህ ያለ ነገርስ እንኳን ላደርገው በልቦናየም አላስበውም እንደማላስበውም አምላከ እስራኤል ያቅብኛል፣ አላት። አምላከ እስራኤል ያቅብኛል። በማግስቱ ቴክታም እንዲህ አለችው፣ ትናንት ማታ ራእይን አየሁ ወይም ህልም አየሁ አለችው፣ ይላል። ለበጥሪቃ ለበጥሪቃ ምን አየች? ቴክታም እንዲህ አለችው፣ ትናንት ማታ በህልሜ ነጭ ጥጃ በማጸኔ ስትወጣ ያችም ያችም ጥጃ ሌላ ጥጃ ስትወልድ እንዲሁ እስከ ሰባት ትውልድ ሲዋለዱ፣ ሰባተኛይቱ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየኋለችው አየኋለችው በዚህ ጊዜ በጥሪቃ እርሱም ይህን ከሰማ በኋላ አድሮ በነጋታው በጠዋት ተነስቶ ከሕልም ፈቺ ዘንድ ባለቤቱ ሚስቱ የነገረችው ሂዶም ነገረ ይላል። ለህልም ለህልም ፈጩ በጠዋት ተነስቶ ሄዶ ነገረው። በዘመናቸው የነበረ ህልም ፈጅ፣ በዘመናቸው የነበረ መፈክረ ህልም፣ እግዚአብሔር በምህረቱ አይቷቸዋል። ሰባት አንስት ጥጆች ማየቷ፣ እነሱም ደግሞ መውለዳቸው፣ ሰባት ሴት ልጆች እናንተ የልጅ ልጅ ትወልዳላችሁ። ሰባተኛዋ ጨርቃም መውለዷ፣ ከሰው የበለጠች ከመላእክት የከበረች ትወልዳላችሁ ብሎ ፈታለት ይላል። የፀሐይ ነገር ግን አልታወቀኝም አለ። የውም መሬታችን ቅድስት ድንግል ማርያም ፀሐይ የተባለውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንደምትወልድ ራእይ አስቀድመው ያዩ ቢሆንም፣ ህልም ፈቺው ግን መፍታት ከበደው። የፀሐይ ነገሩን ጊዜ ይፈታዋል። የፀሐይ ነገር ግን አልታወቀኝም አለ ይላል። ድንግል ማርያም ገና ሳትጸነት ድንግል ማርያም ገና ሳትወለድ ከፍጡራን በላይ መሆኗ ተነግሮላታል በህልም ፈቺው ዘንድ አስቀድሞ ተነገረ። በጥሪቃም ህልም ፈች የነገረውን ሁሉ ለቴክታ ነገራት። እርሷም አምላከ እስራኤል የሚያደርገውን ማን ያውቃን ብላ ደስ አላት። ደስ ያላት በዚያ ወራት ፈቃደ እግዚአብሔር ሆኖ ቴክታ ጸነሰች ቴክታ ጸነሰች። ከዚም በዘጠኝ ወሯ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ላ ሄኤሜን ብለው አወጡላት። ትርጉሙም የተሳሉትን አገኘ ማለት ነው። የተሳሉትን አገኘ ሄኤሜንም ሄኔን አድጋ ለአካለ መጠን ስትደርስ አጋባት ይላል። እሷም እንዲሁ ሴት ልጅ ወለደች። እሷንም ሴት ልጅ ወለደች። እሷም ደርዲ ብለው ስምም አወጡላት። ደርዲ ማለት ደርዲ ማለት ከአባቶች ወገን የተወለደች ከአባቶች ወገን የተገኘች ማለት ነው። ደርዲ ማድጋ እንዲሁ ሴት ልጅን ወለደች። እሷም የወለደቻትን ቶና አለቻት። ቶና ማለት ራዕይ አይተን ነገር አግኝተን የወለድና ማለት ነው። ቶናም እንዲሁ ሴት ልጅ ወለደች ይለናል። ቶና የወለደቻትን ሲካራ አለቻት። ሲካራ ማለት ከዘመዶቻችን የተወለደች ማለት ነው። ሲካራም እንዲሁ አድጋ ለአካል መጠን ስትደርስ ባላገቧት ሴት ልጅም ወለደች። በስምንተኛ ቀኗም ስሟን ሴትና ብለው አወጡላት። ሴትና ማለት ሞያዋ ያማረ ምግባሯ የሰመረ በጎ ቆንጆ ማለት ነው። በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴት ልጅን ወለደች ይለናል። ሴትናም ሄርሜላ ብላ አወጣችላት። ሄርሜላ ማለት ከከበሩ ከባለጸጋ ወገኖች የተወለዱት ማለት ነው። ሄርሜላም እንዲሁ አድጋ ለአካለ መጠን ስትደርስ አጋብተዋት ሴት ልጅን ወለደች። በስምንተኛ ቀኗም ሃና ብለው ስም አወጡላት። ሐና ማለት በሃይማኖት በምግባር የጸናች በንጽህና በቅድስና የተሸለመች ክብርት ወልዕልት ደግ ፍጥረት ማለት ነው። ለአካለ መጠን ስትደርስ ከቤተ መንግስት ወገን ከዳዊት ወገን ከሆነው ከቅዱስ እያቄም ጋር አጋቧት። ቅዱስ እያቄም ቅዱስ እያቄምና ቅድስት ሐና ተጋብተው ሲኖሩ ፈተና ገጠማቸው። ይኸውም ምንድነው? ለብዙ ዘመናት አብረው ሲኖሩ ልጅ አጡ ይለናል። ልጅ አጡ። ልጅ በማጣታቸው ሰዎችም እንደ ኃጢአተኛ ይቆጥሯቸው ነበር። ወደ ቤተ መቅደሱ መባን ይዘው ሲሄዱ በዘመኑ የነበሩ የነበረው አሮን የሚባለው ሊቀ ካህን እናንተ እግዚአብሔር ስለረገማችሁ ነው መሀን የሆናችሁት እግዚአብሔር ተረገማችሁ ነው መሀን የሆናችሁት፣ መባችሁንም ስለማይቀበልላችሁ አታምጡ ይላቸው ነበር። ሐናና እያቄምም ልባቸው በሀዘን ይሰበር ነበር። በጣም ያዝኑ ነበር ልጅ ባለመኖራቸው። ከዛም ባለፈ ሰዎች እንደ ኃጢአተኛ ይቆጥሯቸው ስለነበር ሁልጊዜ ያዝኑ ነበር። አናና እያቄም ግን ተስፋ አልቆረጡም። ከሰው የሚደርስባቸውን ሽሙጥና ሀዘናቸውን ያረቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽመው እየሄዱ ይማጸኑ ይማልዱ ነበር። አዎ የእግዚአብሔር ልጆች ማስተዋል ያስፈልጋል። የፈለግነውን ነገር እስከምናገኝ ድረስ ተስፋ ሳንቆርጥ ወደ እግዚአብሔር መጸለይ ማንጋጠጥ ያስፈልጋል። ሀናና እያቄም ተስፋ ሳይቆርጡ በቀንና በቀና በሕይወት ወደ እግዚአብሔር ፈጽመው ይሄዱ ይማጸኑ ነበር። አንድ ቀን ወደ ቤተ እግዚአብሔር ሄደው ሲጸልዩ ሲያዝኑ በዛም ሙሉ ቀን ውለዋል። ቅዱስ እያቄም አቤቱ የአባቶች የእስራኤል እስራኤል አምላክ እኔን ባሪያህን ስማኝ ጸሎቴን ተቀበል ለአይኔ ማረፊያ ለልቤ ተስፋ የሚሆነኝ የተባረከ ልጅ ወይም የተባረከች ልጅ ስጠኝ ብሎ ሲለምን ውሏን። ባለቤቱ ቅድስት ሐናም በበኩሏ አቤቱ ጌታ የአባቶች አምላክ የእስራኤል አምላክ እባክህ ባሪያህን ስማኝ። ባሪያህን ስማኝ ባሪያ ለምን አለው? ለአይኔ ማረፊያ ለልቤ ተስፋ የምትሆን ወይም የሚሆን የተባረከ ልጅ ስጠኝ እያለች ትትማጸን አብረ በዛ በቤተ መቅደሱ ሂደው ትማጸኑ ውለዋል ርግብ ከልጆቿ ጋር ስትጫወት ቅድስት ሐና አይታ ተመልክታ አቤቱ ጌታ ሆይ ለዚች እርግብ ለዚች ጉዝ ዘሆነች እርግብ ልየሰጠ ለእኔ እንድትሳናን አምላክ ምነው ነው ለእኔ ማህፀኔን ዘጋው የኔም ማህፀን ዘጋው ለእኔ መካከል ልይሰጠኝ ብላ መርር ብላ አለቀሰች ይላል ጸሎታቸውን ከጨረሱ በኋላ ወደ ሊቀ ካህኑ ወደ ዘካርያ ሂደው አባታችን ሆይ ስለት ተስለናን። አባታችን ሆይ በእግዚአብሔር ፊት ጸሎትም አድርገናን። ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር የቤተ መቅደሱን ምንጣፍ እንዲያነጥ እንሰጣለን። ሴት ልጅም ብትሆን ማይ ቀርታ፣ መሶበ ወርቅ ሰፍታ፣ መጋረጃ ፈትላ፣ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉ። ሊቀ ካህኑም ዘካርያ እግዚአብሔር ጸሎታችሁን ይስማችሁ፣ እግዚአብሔር ስዕለታችሁን ይቀበላችሁ፣ እግዚአብሔር ፀይቀ ልቦናችሁን ይፈጽምላችሁ ብሎ ጸሎታቸውን አሳረገላቸው። እግዚአብሔር ከዘራቸው ለዓለሙ ሁሉ መድኃኒት ይሆን ዘንድ መልካም የሆነውን ሀሳባቸውን የእያቄምና ሐና ጸሎታቸውን ተመለከተ። እያቄምና ሐና በእለቱ ራዕይ አይተው አደሩ። ራዕዩም እያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው በላይ ከላይኛው ሰማይ ነጭ ወርዶ በራሱ ላይ ሲቀመጥ ተመለከተ። ቅድስት ሐናም ለቅድስት ሐናም ነገራት። ሐናም ወንድሜ ሆይ እኔ ምራ አየሁ አለችው። ምን አየሽ ቢላት፣ ነጭ ርግብ መጥታ በራሴ ላይ ወርዳ በጅሮ ገብታ በማጸኔ ስትተኛ አየሁ አለችው አየሁ አለችው። ርግብ የተባለች እመቤታችን ድንግል ማርያም ነበረች። ነጭ ርግብ መሆኗ ነጻቷ ንጽህናዋ፣ ቅድስናዋ፣ ድንግልናዋ ነው። ከራቴ ወርዳ በጅሮዬ ገብታ በማጸኔ ስትተኛ አየሁ ማለቷ ድንግል ማርያም በኋላ በራተ ገብርኤል በጅሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችን የምትጸንት መሆኗን ሊቃውንቱ ያስረዳሉ። ሐና የችው ራእይ ይሄን ነበር። ይህንንም ራእይ ያዩት ሐምሌ ሰላሳ ቀን ነበርና እንዲህ ያለ ራእይ ካየን ብለው ዕለቱን በሩካቤ ስጋ አልተገናኙም ፈቃደ እግዚአብሔር ቢሆን ብለው አዳምና ሔዋንን ብዙ ተባዙ ምድር ምሏት ብሎ የተናገረ አምላክ ለእኛም የሚሰጥ ይሆናል ብለው ሱባኤ ገቡ ይለናል። ተስፋ ሳይቆርጡ ሱባኤ ገቡ። እለቱን አልጋና ምንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ፣ ሱባኤን ያዙ። በተጨማሪም ሐና ራዕይን አየች። ይኸውም የኢያቄም መቋሚያ አብባ አፍርታ ፍጥረታት ሁሉ ሲመገቧት ተመለከተች። ኃላፊና አግዳሚው ሲመገቧት አየች ይኸውም በመቋም የተመሰለች ድንግል ማርያም የምትወልደው ኢየሱስ ክርስቶስ እውነተኛ መብልና እውነተኛ መጠጥ መሆኑን ትገልጾላታን ማለት ነው ከዚህ በኋላ ለቅዱስ ኢያቄም መላኩ ተገልጾ ከሰዎች የራቀች ከመላእክት የከበረች ደግ ፍጥረት ትወልዳላችሁ ብሏቸዋል ከዚህ በኋላ በፈቃደ እግዚአብሔር በብስራተ መልአክ መቤታችን ቅድስት ድንግል ማርያም ነሐሴ ሰባት እሁድ ዕለት ተጸነሰች። በዕለት እሁድ ነሀሴ ሰባት ቀን ሱባቸውን እንደጨረሱ ነሀሴ ሰባት ቀን ተጸነሰች። መሬታችን ከተጸነሰች በኋላ አይሁድ በመቀኝነት አይሁድ ቀንተው በቅናት ተነሱባቸው። ለምን ሲባል ቅድስታና በጠነሰች ጊዜ አይነ ስውራ ክስት ነበረቻት እና ወደ እርሷ ልትጠይቃት መጥታ እግዚአብሔር ጸሎትሽን ሰማ ጸሎትሽን ተቀበለሽ ብላ ሆዷን ብትዳስታት አይነ ስውር የነበረች ያ እናን ወዷን ስትነካ ዓይኗ አበራላት፣ ይላል ዓይኗ አበራላት። እንዲሁም ደግሞ ሳሚናስ የሚባል የአጎቷ ልጅ ሙቶ ዘመዶቿ ሁሉ ተሰብስበው ሲያለቅሱ ቅድስት ሐናም አብራ ስታለቅስ ጥላዋ ቢያርፍበት መግነት ፍቱልኝ ሳይል ድንገት አፈፍሎ ተነሳ። ህዝቡ ሁሉ ተገረሙ፣ የተወሰኑትም ተደሰቱ። አይሁድ ግን አብረው ነበሩና ታሚናስ ምን አየህ? እንዴት ተነሳ ብለው ቢጠይቁት ሳሚናስ ካህና የምትወለደው ህፃን ሰማይና ምድር ሁሉ የፈጠረ አምላክን ተወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማው። እኔንም ያስነሳችኝ ያዳነችኝ እርሷን አታላቸው ይላል። እርሷን አታላቸው ይላል። ድንግል ማርያም ገና በእናቷ ማህፀን እያለች ሙት አስነስታለች። ድንግል ማርያም ገና በእናቷ ማህፀን እያለች እውር አብርታለች። ለምን? አስቀድሞ የአምላክ ማደሪያ ትሆን ዘንድ እግዚአብሔር የመረጣት ስለሆነች፣ እግዚአብሔር ስለመረጣት። ያን ጊዜ አይሁድ ከዚህ በፊት ወገኖቻቸው እነ ዳዊት እነ ሰሎሞን አባቶቻችን አርባ ዓመት እንደ ሰም ቀልጠው እንደ ገል ቀጥቅጠው ገዝተዋል። አሁንም ከሐና የምትወለደው እንዲሁ ይገዛን ይሆናል ብለው በምቀኝነት ተነሱ። በዚህ ጊዜ እግዚአብሔር የአይሁድን ክፋት ሀሳብ አውቆ መልአኩን ወደ ቅድስት ሐናና ወደ ቅዱስ ኢያቄም ላከ። በራእይ ተገልጾ አይሁድ ያሰቡትን ነግሮ ወደ ሊባኖስ ተራራ እንዲሰደዱ ለቅድስት ሐና እና ለቅዱስ ኢያቄም ነገራቸው። ከዚያም ቅድስት ሐና እና ቅዱስ ኢያቄም ወደ ሊባኖስ ተራራ ተሰደዋል። ተሰደው በሄዱበት እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ግንቦት አንድ ቀን ተወልዳለች። ግንቦት አንድ ቀን ተወልዳለች። ከአይሁድ ሲሸሹ ከአይሁድ ለመሸሽ ሲሉ በቂ ስንቅ አልያዙም ነበርና፣ ስንቃቸውም ጥራጥሬ ነበርና ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ስትወልድ አብረው የነበሩት ድንግል ማርያም ስትወለድ በዛ ስንቃቸው ጥራጥሬ የነበርና ንፍሮ ጥደው ዳቦ ጋግረው ሐናን አርሰዋታል። ለዚህም ነው የእመቤታችን የድንግል ማርያም የልደት በዓል በእኛ በሕዝበ ክርስቲያን ዘንድ ንፍሮ ተጥዶ ዳቦ ተጋግሮ በተለየ መልኩ የሚታሰበው ያንን ዕለት ለማሰብ ነው። ያንን ዕለት ለማዘከር ነው። ሰማይና ምድር የማይወስኑት አምላክ በአጭር ቁመት በጠባብ ደረት በማህፀኗ ለመሸከም የተመረጠች ድንግል ማርያም በሊባኖስ ተራራ አባቷ ሰሎሞን አስቀድሞ እንደተናገረው በሊባኖስ ተራራ ተወልዳለች። የድንግል ማርያም መጎድ፣ የድንግል ማርያም ልደት የነቢያት ትንቢት የተፈጸመበት የብሉይ ኪዳን ማብቂያ የአዲስ ኪዳን መጀመሪያ የሆነበት ስለሆነ ለእኛ ለሰው ልጆች ሁሉ ታላቅ የደስታ ቀን ነው። ታላቅ የደስታ ቀን ሆኗል። እመቤታችን ቅድስት ድንግል ማርያምን በንጽና በቅድስና ተደንቀው ሰማያን ቅዱሳን መላእክት ዘወትር ያመሰግኗታል እኛም የቅድስት ድንግል ማርያም ልደት በታላቅ ድምቀት የምናከብረው ከዚህ ታላቅ በዓል በረከትን ከዚህ ታላቅ በዓል ረድኤትን ለማግኘት ከፍ ከፍ እናደርጋታል ልደቷን እናከብራለን ድንግል ማርያም የድህነታችን ምክንያት የጭንቀታችን አማላጅ በመሆኗ እያመሰገን ከፍ ከፍ እያደረግን እናከብራታለን። ማክብር ብቻ አይደለም፣ እንሰግድላታለን። መቤታችን ድንግል ማርያምን ማመስገን፣ መቤታችን ድንግል ማርያምን ከፍ ከፍ ማድረግ ማለት እርሷን እንደ ፈጣሪ መመልከት ከዚያም ባለፈ እንደ አምልኮ ባይድ አድርገው የሚመለከቱ በዘመናችን ብዙዎች አሉ። እኛ ለድንግል ማርያም የተለየ ክብር፣ የተለየ ፍቅር የምንሰጣት ፈጣሪ ብለን ሳይሆን የፈጣሪያችን እናት አምላክ ብለን ሳይሆን እመ አምላክ፣ ከፍጡራን በላይ ከፈጣሪ በታች ስለሆነች ከፍ ከፍ እናደርጋታለን። እኛ ብቻ ሳንሆን የሰማይ መላእክት ያመሰግኗታል። ለምን? ከፍጡራን የተገኘች ብትሆንም ፈጣሪን በማስገኘት ብቸኛ ስለሆነች ማንም ፈጣሪን ያስገኘ ስለሌለ፣ ንፅናዋን ቅድስናዋን፣ እግዚአብሔር ስለወደደላት ክርስቶስ ስለወደደላት ሊቃውንቱም በስፋትና በጥልቀት ስለዚህ ይመሰክሩላታል። ቅዱስ ያሬድ እንዲህ ይላል፤ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች፣ አለ። እንደነጭ እንቁ ታበራለች በማለት እርሷ በደፈረሰው ዓለም ብትገኝም እርሷ ግን በንጽሕናና በቅድስና ስታበራ እንደነበርና የአዳምና የሄዋን ጥንተ አብሶ ያላገኛት ስለሆነች ድንግል ማርያም ለዘላለም ስታበራ ትኖራለች። ለምን? ድንግል ማርያም በአምላክ ሊና ታስባ ትኖር ስለነበር እግዚአብሔር ሁሉን ነገር ማድረግ ይችላል። እግዚአብሔር ከዚህም በላይ ማድረግ ስለሚችል ድንግል ማርያምን ከጥንታ አብሶ ጠብቋት ነበር። ሁሉን ማድረግ ይችላና የእግዚአብሔርን ሁሉን ቻይነት ያመነ ድንግል ማርያም ማደሪያውን መርጦ እነ ቅዱስ ዳዊት ልዑል እግዚአብሔር ማደሪያውን ቀደሰ፣ ማደሪያውን አበጃጀ፣ እግዚአብሔር አስቀድሞ ጽዮንን መረጠ እያሉ አስቀድመው ድንግል ማርያም ከመጸነቷ በፊት ትንቢትን ተናግረዋል። ሊቁ ቅዱስ ያሬድም እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ሐረገወይን ሐረገወይን ስሮቿ በምድር ጫፎቿ በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት እያቄምናሃና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ተናግረዋል። በማመስጠር ተቀኝቷል። አባ ሕርያቆስም ኦ ድንግል አኮ በፍቶ ተደነ ዘተጸነስኪ አላ በሩካቤ ዘበህግ እማሃና ወያቄም ታውለርኪ። ድንግል ሆይ በኃጢአት ፍቶት የተጸነች አይደለም በህግ በሆነ ሩካቤ ከሃናና ከያቄም እንጂ በማለት የድንግል ማርያምን ጽንሰትና ልደት እንዴት እንደነበረ በድርሰቱ አስፍሮታ ማለት ነው። ትውልድ ሁሉ ብጽት የሚላት የሁላችን እናት ድንግል ማርያም በህግ በሆነ ሩካቤ ከሃናና ከያቄም ናት። የሰባት ቀን ተጠንሳ ከዘጠኝ ወር ከአምስት ቀን በኋላ ግንቦት አንድ ቀን ተወልዳለች ማለት ነው። ግንቦት አንድ ቀን ተወልዳለች ማለት ነው። ስትፀነስ ጀምሮ መንፈስ ቅዱስ ከጥንታ አብሶ እንደጠበቃት ነቢዩ ኢሳይያስ ሲናገር የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰል ነበር፣ በማለት ተናግሯል ማለት ነው። አጠቃላይ እመቤታችን ድንግል ማርያም እግዚአብሔር የመረጣት፣ እግዚአብሔር ከፍ ከፍ ያደረጋት ስለሆነች እኛም በዓለ ልደቷን ከጌታችን ከኢየሱስ ክርስቶስ ልደት ቀጥለን በደማቅ ሁኔታ እናከብረዋለን። ይህን በዓል እኛ ክርስቲያኖች በደማቅ ሁኔታ እያከበር እናታችን ድንግል ማርያምን ከተወደደ ልጇ ምረትን ትለምንልን ዘንድ ወደ እርሷ እናንጋጣለን፣ ወደ እርሷ እንለምናለን። ከጌታችን ልደት ቀጥሎ ልደቷን በታላቅ ድምቀት እናከብራለን። ለልጇ በአምላክነቱ፣ በፈጣሪነቱ፣ በሚያደርግልን በመግቦቱ፣ በቸርነቱ ይህን ሁሉ በማሰብ ያለንን ፍቅር የምንገጽለት የምናመሰግነው ሲሆን ለእሷ ደግሞ ለሰው ወገን ሁሉ የድኅነት ምክንያት ስለሆነች፣ ለፀሐይ መውጣት የተዘጋጀች ሰማይ ስለሆነች፣ የጥፋቱን ውሃ የተሻገርንባት መርከባችን ስለሆነች፣ በልተውት የማያስርብ ጠጥተውት የማያስጠማ እውነተኛውን መብልና መጠጥ ያስገኘችልን ስለሆነች፣ በሔዋን የተዘጋው በር በእርሷ ስለተከፈተልን፣ የጭንቅ ቀና አመላጃችን ስለሆነች በዓሏን ወይም ልደቷን ግንቦት ግን አንድ ቀን በደማቅ ሁኔታ እናከብራለን እና በዓሏን አክብረን እስከ መጨረሻው በዚች ቅዱስ ቤተክርስቲያን ጸንተን እንድንኖር የልጇ ቸርነት የእርሷ አማላጅነት አይለየን። ይቆየን።